አሁንማ ሀይሚና ብሩኬ ሽማግሌ አናከብርም ብለዋል እኮ በፍጹም ሽማግሌ ማክበር የሚባል ነገር የለም። ሰው ከመካከላቸው እንዳለ ሁላ ይረሳሉ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ፣ ውድ ቤተሰብ ማለት ነው። የምሬን እምላችሁ ሀይሚና ብሩኬ ሲለያዩ ሌላ በቃ ሰላማዊ ይሆናሉ። ሲገናኙ ግን የሆነ በሰላም እንዳያውሩ የሆነ ነገር አለ ከመካከላቸው፣ እንዲህ የሚገረገር ነገር፣ በቃ ጥሩ ጥሩ ነገር አውሮ የማይላቸው በጆራቸው አሾክሻኪ ነገር አለ መሰለኝና ህፅ ከዚህ በኋላ ስትመጣ ማድረግ ያለብህ ጸበል ይዘናል። ከዛ በኋላ ሁለቱ ጭቅጭቅ ሲጀምሩ ይዘ ሁለቱን ቾፍ ቾፍ ካደረካቸው ይበርዳሉ። እንዴ እንደዛ ነው የሚሻለው። ካልሆነማ የሆነ ነገር አለ ከመካከል። እንዴ መጀመሪያውን አይታቸዋል። ስትመጣ ሀይኒ ማለት ነው ብሩኬ ሳቅሳቅ እያለው ነበር፣ እና ከዛ ሲስቅ ደግሞ ምን ያስቃል? አታናደኝ። የሚያስቅ ነገር አለ። ሀይኒ ደግቦታ ናደደች። ና ምንድነው? ይህን ያክል ዶሮና ጥሬ መሆን ጎበዝ፣ ምንድነው? ሀይኒና ብሩኬ ግን ምንድን ነው ነብሳ፣ አልተጠፋፋችሁም እኮ እውነት። ምንም እኮ ማንም ሰው እኮ ጥፋት እንደሚያጠፋው ነው። ጥፋት ነው የጠፋው አይደለ? ሁላችሁም በቃ ይቅር። እኔም ተሳስቻለሁ፣ አንተም ተሳስተሃል። በቃ ምን ችግር አለ? መሸናነፍ ካልቻላችሁ አንዱ አሸንፎ ይቅርታ መጠየቅ ካልቻለ ሁለታችሁም ጥፋተኛ ሆኑ። በቃ ሁለታችሁም ጥፋተኛ ሆኑ ነው ነገሩን ለማብረት እኔም አጥፍቻለሁ፣ አንተም አጥፍተሃል። በቃ ነገሩን ወደ ሰላም እናምጣው ማለት እኮ ይቻላል። እዴ ዛሬ እንግዲህ ያው ብሩኬ ሲጠበቅ የነበረውን መልስ ነው ይዞ የመጣ በነገራችን ላይ ዛሬ ብሩኬ አላማው ለሀይሚ ነው ቪዲዮ የሰራው ከዚህ በፊትም እኮ ተናግሯል የሆነ ፋሲል እንደዛ ቀለበት ምናምን ባደረገ ሰዓት ሀይሚ በጣም ነበር ስትሰደብ የነበረው በዛ ሰዓት ደግሞ ሀይሚ በፍጹም እንድትሰደብ አልፈልግም እኔ ሀይሚን በጣም ነው የምወዳት በፍጹም ማንም እንዲሰድባት አልፈልግም ብሎ ተናግሯል እንዲያውም ረስተናል ብላችሁ ልትሉኝ ካልሆነ በስተቀር ዛሬ ሁለተኛ ቀኑ ነው እንጂ ለመጀመሪያ ጊዜ አይደለም ዛሬ ደግሞ ትናንትና እንደዛ ሀይሚ የተናደደችበት ምክንያት ሰምቷል። እንግዲህ ማነው ዩቲብ ላይ ሳይሆን ይሄ ቲክቶክ ላይ ተቆራርጦ ሰምቶታል። ስለዚህ ለዛ መልስ በቃ አሁንም ሀይሚን ማንም እንዲሰድባት አልፈልግም፣ በእኔ ምክንያት እሷም እንዳለቻችሁ፣ እሷም በእኔ ምክንያት ብርኬ እንዲሰደብ አልፈልግም እንዳለችው እሱ በእኔ ምክንያት ሃይሚን ምንም እንድትሰድበው አልፈልግም ብሏል ማለት ነው። እንግዲህ ማዳመጥ የእናንተ ፋንታ ነው ብዬ አስባለሁ። እውነት አንዳንዴ የምንባለውንም እንስማ እስኪ። ቢያንስ እኛ ነገር እናብረድ። እነዚህ ልጆች እንዲታረቁ እኛ ነገሩን ሰከን እናድርገው። እንደ አሁን እኮ ከነሱ እኛ ነው ብሰን የተገኘ ነው። እና ሃይሚና ብሩኬ ደግሞ እንግዲህ ሽማግሌ ምንድነው፣ ክቡር ነው፣ ጠሪ አክባሪ ነው እንደሚባለው፣ ሽማግሌ ክቡር ነው። የነገሮችን ላይ ጓደኞቻቸው ናቸው ሽማግሌ እየሆኑ የሚመጡት ስለዚህ ጓደኝነት ደግሞ የሆነ በጣም ቅርርብነት አለ ምናምን አለ አይደል፣ ባወኩሽ ናኩሽ አይነት ነገር ላይክ ጓደኛቸው ስለሆኑ እንደ ሽማግሌ ያያዋቸው መሰለኝ። እና ለዛ ነው ትልቅ ሰው ከመካከላቸው መግባት አለባቸው የምንለው። እኔም እኮ ነሳ አባት ያስፈልጋቸዋል ብያለሁ። ለምን ንስ አባትና እንደዚህ ጓደኞቹ በጣም ልዩነት አላቸው። እነሱ የሚነግሯቸው ህይወትን አምታረ ሰው በስነ ስርዓት በህይወት መንገድ ላይ ምን እንደሚያጋጥማቸው ለወደፊቱን ሁሉ ብዙ ነገር ይነገራሉ። እንደዚህ አይነት ነገር ቢፈጥሩላቸው ማለት ነው። ስለዚህ እንደዚህ መጨቃጨቅም አይኖርም፣ ሰይጣንም አይገባም ነበር ከመካከል የንስ አባት ቢኖር ማለት ነው። እና ቢጫ ነው እንደዛ ያልኩት። ግን ከባድ ነው፣ ከባድ ነው ነገሩ ውዶቼ። ዛሬ ግን ከመጀመሪያ ስናየው የሆነ ወደ ሰላም የሚመጡ አይመስላችሁም? ነገራቸው ሁሉ የቀቃ ጭዋታ ሆነ እኮ አለ አይደል? ይሄ ስር ግብ ብቻ እንደዚህ ያልከ እንደዚህ ያልከ እንደዚህ ያልከ እንደዚህ ያልከ ብቻ ነውና፣ እመኑኝ ሀይሚና ብርኬ በራሳቸው ይቅርታ ይጠይቃሉ፣ በራሳቸው ሰው ሳያስፈልጋቸው። አሁን ግን የተወሰነ ትንሽ ጊዜ ያስፈልጋቸዋል መሰለኝ፣ ራሳቸውንም ትንሽ ማዳመጥ። ብርኬ ባለፈው ራሱን አዳምጦ እንደመጣው ሀይሚም ትንሽ ለቀቅ ቢያደርጓት ብዬ አስባለሁ። በቃ ራስን ማዳመጥ ከምንም በላይ እራሳችሁን ስታዳምጡ ውስጡና የራሳችሁ ልቦናችሁ ነው የምታዳምጡት እንጂ ሰው የሚለው ነገር ከልባችሁ አይገባም። ስለዚህ ራስን ማዳመጥ የመሰለ ነገር የለም። ራሳችሁን ተደማመጡ፣ ከዛ በራሳችሁ ይቅር ትባባላላችሁ እንጂ በጣም ከባድ ነው የምር። የኋላውን እያመጣችሁ ከአሁኑ ላይ እየዶላችሁ እንዴት ነው ሰላም ሊበርድ የሚችለው? ያለፈ እኮ አለፈ ነው እንዴ። ያለፈ ነገር ቤት ይሰራል እንደ ምንም እኮ የሚሰራው ነገር የለም። እና እንግዲህ ያው ሶሲንም አነሳቻ የሚ ብሩኬም ዳኔን አነሳና ከዛ ለምን ሄድሽ ነው። ሀይሚም ደግሞ ከሶስት ጋር ተላለጠ ተላለጠ ጨርሰ ነው የመጣው ትላለች። አሁን ከሀይሚ ላይ ግን ምንድን ነው በጣም ብዙ ችያለው፣ በጣም ብዙ ችያለው የምትለው ነገር ስላለ ሀይሚ ከዚጋኛ ግልጽ ያልሆነ ነገር አለ። እነዚህ በጣም ያናደድሽ ነገር ከዛ የተለየ ነገር ከሆነ ለምንድን ነው የማትናገሪው? እንዴ ማለት ብዙ ጊዜ ሰዎች ይህለው እስካሁን የምትለው ነገር አለ። ይሄ ነገር ለእኔ ብዙ ጊዜ አይዋጠልኝም። በቃ ምንድን ነው ሀይኔ ከዚህ ሌላ በጣም የተበሳጨችበት ነገር አለ ወይም ብዬ እያሰብኩኝ ነው ማለት ነው እና ይሄ ያለፈው ነገር ከሆነ በሱስና ምናምን በቃ ይቅር ተባባሉ። በእናታችሁ ያለፈ ነገር ለእናንተ አይጠቅማችሁም። አሁን ላይ ላላችሁበት አሁን ለቆማችሁበት ነገር ነው መነጋገር ያለባችሁ። እና የተናደድኩት በዳኒ መገመቴ ነው መገመቱ ነው። እኔን በዳኒ ገመተኝ እያልሽ ነበረ ሀይ ምዬ። አንቺም እኮ ተላላ ተላላጥ ያችሁ ነው ታይ ታይ ዳሚ ባሳየሽ ይሄ አርቲፊሻል ኢንቴሊጀንስ ነው? ምንድን ነው አይደለም? ኤአይ ነው ኤአይ ነው እንጂ እንደዛ ነገር ነው በሚባለው በእሱ አቀነባብሮ ስላሳየሽ ብቻ ኮነውን አንቺ ያመንሹ። እንዲ አሳየኝ ሲልሽ መች አሳየሽው ሃይሚ እና ማለት ነው። አሁን ብቻ ይሄ እኛም ራሱ ማውራቱ ትርጉም የለውም። እነሱ ራሱ መርሳት አለባቸው ይሄን ነገር ማለት ነው። አሁን ላይ ሰላም ብቻ ስለሚያስፈልግ እና ሃይሚና ብሩኪ ኔክስት ታይም በእርግጠኝነት በራሳችሁ ይቅርታ ተባብላችሁ እንደምትመጡ ተስፋ እናደርጋለን። ይሄን ነው የምንጠብቀው፣ ዛሬ ካየነው አንጻር እና ደግሞ ውዶቼ። ሃይሚ ከዛ ቦታ የተገኘሁት ሰርፕራይዝ ነው የተደረግኩት እኔ የማውቀው ነገር የለም እያለች ነው። ግን እኮ አውቀሽ ነው የሄድሽ አላት እኮ የለም እኔ አሁን በበኩሌ አውቃ እንዳልሄደች በቃ ተረድቻለሁ። ተናግራለች፣ እኔ ከዛ ሳላውቅ ነው የሄድኩት፣ አላውቅም ድንገት ነው ሰርፕራይዝ ያደረገኝ ብላለች። አዎ ግን የእኛ ጥያቄ ምንድን ነው? ዳኒ ሲጠራሽ ሁላ መሄድ አልነበረብሽም እንጂ። ከዛኮ ኮ ሀይሚ አውቃ እንዳልሄደች እኮ ግልጽ እኮ ነው፣ ሰርፕራይዝ እንዳለ ተነግሯት ምናምን አልሄደችም። ግን ብቻ ከዚህ ኩርንችት ጋር መገናኘቱ አስፈላጊ አይደለም ነው የእኛ ጥያቄ። በሰዓቱ የነበረው ሆኖም ግን አልፏል። በቃ ሁሉም፣ ሁለታችሁም አሁን ጥፋት አጥፍታችኋል። አለቀ ሁለታችሁም፣ ለመሸናነፍ እኔም አንችም አጥፍተናል ብላችሁ ይቅርታ አብርዱ፣ ማለት ነው። ከዛ ይህን ኩርንችት የሚያብደውን በቲክቶክ በኢትዮጵያ የሚያብደውን ምን አለበት አፉን ብታዘኩት? ውይ እኛ እናንተን ቢያደርገን ኖሮ እስከዛሬ ይሄን ልጅ ደም አስለቅሰ ነው ነበር። የምሬን ነው የሚላችሁ እንዴ ፍቅር በፍቅር ሆነን ማለት ነው። እና እናንተ ፍቅር በፍቅር ሆናችሁ ጠላታችሁን ጥብ ማድረግ ሲገባችሁ ለጠላታችሁ በር እየከፈታችሁ ነው። ተው ግን ተረጋጉ፣ ተረጋጉ ውዶችዬ ማለት ነው እና ውዶችን እንግዲህ በሚቀጥለው በሚቀጥለው ቪዲዮቸው በብሩኬ ቤት ነው የሚመጡት። ሰላም ወድዶ እንደሚመጣ ተስፋ እናደርጋለን። ግን እንደኔ ግን በቃ ትንሽ አንድ ሶስት አራት ቀን ረፍት ቢሰጧቸው ባይ ነኝ። ምክንያቱም በቃ የተቀጣጠለ ሙድ ላይ ናቸው። እንዲህ አልበርድ አለኩ እንዲህ አልበርድ አለኩ ሲገናኙ እየተናነቁ ዳገባን